ታዋቂው የማህበራዊ ሚዲያ ተጽዕኖ ፈጣሪ ቲክቶከር ሙሴ ሰለሞን መታሰሩን ትላንት አመሻሹ ተሰምቷል። ብዙዎች ከሚኒስትሪ ሚዲያ በላይ የሚያምኑትና ታማኝ የዜና ምንጫቸው አድርገው የሚወስዱት ሙሴ ሰለሞን መታሰሩ በርካቶችን አስደንግጧል። በዘንድሮ ቲክቶክ ክሬቲቭ አዋርድ ላይ ትልቅ ፉክክር ካለበት ካታጎሪ ውስጥ የተመደበው ሙሴ ሰለሞን በአዋርዱ ሲጠበቅ ያልታሰበ ዱብዳ ለአድናቂዎቹ እንዲሁም ለወዳጅ ዘመዶቹ ተሰምቷል። ሙሴ በምን ምክንያት ታሰረ? ምን አጥፍቶ ነው? ሁሉንም በዚህ መሰናዶ ይዘንላቸው የምንቀርብ ነው የሚሆነው። ሰላምና ጤና በያላችሁበት ተመኘን። ውድ የኢሳግ መዝናኛ ቤተሰቦች ወቅታዊ አዳዲስና ታማኝ መረጃዎችን እንዲሁም አዝናኝና አስተማሪ ታሪኮችን እየዳሰሰ ወደ እናንተ ውድ ተመልካቾቹ ይዞ ይቀርባል። ከእናንተ የሚጠበቀው ቻናላችንን ሰብስክራይብ ማድረግ እንዲሁም ቪዲዮ ለብዙ ሰዎች እንዲደርስ ላይክ ና ሼር ማድረግ ብቻ ነው። በፈጣን መረጃዎቹ የምናውቀውና ታማኝ መረጃዎችን ወደ ሰዎች በማድረስ በብዙዎች ተወዳጅነትን አግኝቶ በቲክቶክ ላይ ከ አንድ ነጥብ ዘጠኝ ሚሊዮን በላይ ተከታይ ያለውና በቴሌግራም ላይ ከ177 ሺ በላይ ሰብስክራይብ ያለው እንዲሁም በኢንስታግራም ላይ ከ193 ሺ በላይ ተከታይ ያለው ብዙዎች የሚወዱትና ተጽዕኖ ፈጣሪ ዜና አንባቢ ነው። ሙሴ ከዚህ በፊት ለበርካቶች ድምጽ በመሆንና ከየትኛውም ቦታ በየትኛውም ሰዓት ላይ ትክክለኛና ታማኝ መረጃዎችን በማቅረብ ላለፉት ዓመታት ሲሰራ ቆይቷል። ታዲያ በኢትዮጵያ ማህበራዊ ሚዲያ ገጾች ላይ በስፋት በሚሰራቸው ዜናዎች የሚታወቀው ቲክቶከር ሙሴ ሰለሞን መታሰሩ ከታማኝ ምንጮች የተገኘው መረጃ አረጋግጧል የሚል መረጃ ትላንትና መሻሹን ጠበቃ አበባየው ኢናሮ በፌስቡክ ገጹ ላይ አስፍሯል። እኛም ከዚህ በመነሳት የተለያዩ ማጣራቶችን ካደረግን በኋላ ሙሴ ሰለሞን መታሰሩን አረጋግጠናል። በርካቶች ከቀናት በፊት በሰራው ቪዲዮ መሰረት ነው የታሰረው የሚል መረጃ ቢያናፍሱም፣ ማለትም ስለ ትራፊክ ቅጣት በሰራው ቪዲዮ ነው ቢሉም፣ ነገሩ ግን ከሱ ጋር እንደማይገናኝ እየተነገረ ነው ያለው። አሁን ትራፊኮች እንዴት ነው ሰው የማይማረርባቸው ይላችሁ። ከሳምንት በፊት አደባባይ ደርባ አልተብዬ ተቀጠው፣ አደባባይ መደረብን እንደሆነ ባላቅም ማለት አደባባይ ያደርባል ሰው እየተከተለ። ከዛ በኋላ ዛሬ ድጋሚ ተቀጣሁ። እሱን ቅጣት ከፍዬ የቅጣት ወረቀቱን ከፍዬ ሳልቀበል ስራ ቢዚ አድርጎኝ ማለት ነው። ከዛ ባለፈው የተቀጣሁት የት ነው? ወሎ ሰፈር። መቀበሉ የት ነው? እስጢፋኖስ ጋር ያለውን ፖሊስ ጣቢያ ታውቁታላችሁ። አሁን የተቀጣሁት የት ነው? ጦር ኃይሎች። ከዛ በኋላ እንግዲህ ታርጋ አትፍቱ የሚል ዜና ተሰርቷል። እኔ ይሰርቻሉ ያለው ታርጋ አትፍቱ ብዬ ስንት ዜና ወጥቷል። ታርጋ አትፍቱ ተብሎ ታርጋ የተፈተ ከዛ ስጠይቀው አፈጻጸም ላይ አልወረደም ማለኝ ሰው። ምክትል ሳጅን ወጋሪ ፉያራ ይባላል ጦረኖች አካባቢ ነው ያለው። ከዛ ምድሩ አፈጻጸም አልወረደም እነሱ ምጉን ወጡት እንጂ እየተገበሉት አይደለም አለኝ፣ ቃል በቃል አለኝ ነው የምነግረው። እሺ ችግር የለውም ታርጌ ፍታ ግንዝ ቅጣት ወረቀት ጻፈ ጻፈ ስጠኝ እዚህ ጋር ፍየም ወይ የምሄደውን አሉ። ምን ተጻፈልኝ ታውቃላችሁ? ይሄን ይሄን ወረቀት ለምን ስለው ምን ምን ይጄለሽ ምን ምን ታርጌ ይዞታል

የምሪ→ ነው እኔ እንዴት ማለት ቅጣት ወረቀት ጽፎ እዛው ቅጣት ወረቀት ላይ በስነ ስርዓት እሱን፣ ሄጂ ባንክ ከፍዬ ታርጌት ተቀብዬ እዚህ ስቴፋኖስ ሄጂ መንጃፍ ቀን መቀበል ይችላል። አሁን ቀኔ ተበላሽ ምንም ስራ ላልሰራ ነው። በታይ አስቡት፣ በአዲስ አበባ ትራፊክ እንደው አረ፣ ኮመን ሰንስ አረ ኮመን ሰንስ ይኖራችሁ ቢያንስ። እኔ ዛትስ ኦል አይ ካን ሲ ኮመን ሰንስ። ይሄ እንዴት ነው? አገናዝቡ፣ ሰው ልጅ ስራ አለው አሁን ግን እየደረሰን ባለው መረጃ መሰረት ሙሴ የታሰረው ለሳቢና ጄኔራል ትሬዲንግ በሰራው ማስታወቂያ እንደሆነ እና ብዙ ሰዎች እሱ የሰራውን ማስታወቂያ አይተው ገንዘባችንን ተጭበርብረናል በማለታቸው ምክንያት እንደሆነ እየተሰማ ይገኛል። ቴን ወርቅ አሸጠኝ፣ ቃል ኪዳን ወርቄን አሸጠኝ። ሙሴ ሰለሞን በሰራው ማስታወቂያ እርግጠኛ ነበሩ አይደለም ቼክ ሰጥተውኝ ቼክ ባይ ሰጡኝ፣ በራሱ ገንዘቡን ሰጣቸው ነበር። በሳቢና ትራቨል ኤጀንሲ ተጭበርብሬ ገንዘቤን ተበልቻሉ ለምትሉ ሰዎች ካላችሁ፣ በእኔ ስም ሄዳችሁ ገንዘባችሁን አስመላል። አድራሻቸው እነዚህ ስልክ ቁጥሮች መጠቀም ትችላላችሁ። ፕሮሰሳችሁ ከተሳካ ደግሞ ቀሪ ክፍያችሁን ከፍላችሁ ከዚህ ሀገር ትወጣላችሁ፣ በውጭ አገር የስራ እድል ታገኛላችሁ ማለት ነው። ስለዚህ እኔም ፖስት ያደረግላችሁ ሳቢና የሚያቀርብላችሁ የስራ እድል ምንም ማጭበርበር የለውም፣ በግልጽነት እንዲህ ነው የሚሰራው ማለት ነው። ነገሩ ላይ ጠበቃ አቶ አበባየው ጉዳዩ ወደፊት ይታወቃል በማለት ስለ እስሩ ምክንያት ዝርዝር መረጃን ከመስጠት ተቆጥ በዋል ሙሴ ሰለሞን በቅርቡ ለእጩኛው ቀለበት እንዳደረገ የሚታወስ ነገር ነው። አሁን ደግሞ ለሶስተኛ ጊዜ ሊካሄድ የታሰበው የቲክቶክ ክሬቲቭ አዋርድ ላይ ሙሴ ከተፎካካሪው ብሩክ ኒውስ ጋር ፉክክሩን እየተመለከትንበት ባለበት ሰዓት ነበር ይሄ ነገር ያጋጠመው። ፉክክር ውስጥ እንዴት ይቀጥላል? የሙሴ ሰለሞን ቀጣዩ ሂደትስ ምን ይመስላል? የሚለውን ተከታትለን የምናደርሳችሁ ይሆናል። ለአብሮነታችሁ ከልብ እያመሰገንን ለዛሬ አብቅተናል። ቸርቆዩን